የበታችነት ስሜት ላይ ነው። እባካችሁ ወቶ መስራት ወይ ተደብቆ ማልቀስ። የበታችነት ስሜት አይደብርም ወይ? ወቶ መስራት ወይ ተደብቆ ማልቀስ። የምር ንገራቸው። ደግሞ ማስረገዝ አስረግዘ ፍቅሬን ቀምጠ አዲስ ቱታናል ከፍታለች። ቅመሟ ለማለት ከፈለጋችሁ ምን ልስጣችሁ? ይህንንም ይህንንም መብላት ትችላላችሁ። መምድር ምሽት በጠራራ ላይት ምን ልስጣችሁ? እኔና ሀይሚን ለማለየት ትላለህ ቦቦ ምንም አትስጣችሁ። እኔ እዚህ አሁን ላይ ላለሁበት ነገር ዋናው አስተዋጽኦ የእነሱ ነው። ልክ የምር ስነግርሽ ማለት ነው። ብልብል ብሏል። ሀይሚዬ ስንት ጠላት አለ መሰለሽ? ስንት ጠላት ትላንትና ባልሽን ሲያዋክቡት ሰዎች እንኳን ኔጋቲቭ ነገር ሲጽፉብኝ እያበረታቱኝ፣ ሀይሚ ማንንም እንዳሰሚ እንደዚህ ወደፊት ምናምን ሀይሚ ጥንካራ ከሆናችሁ ሰው ሲሰድባችሁ ምንም ካልመሰላችሁ ማለት ነው ሪከርድ ትበጥሳላችሁ። በአንድ አመት ውስጥ ለውጥ ታስመዘግባላችሁ። በአንድ አመት ውስጥ ማለት ነው። ልክ እንደ ሀይሚ ማለት ነው። ምክንያቱም ተሳዳቢ ተሳዳቢ ምንም ዛሬም ያለቅሳል ነገም ያለቅሳል። በቃ ሁሉ ጊዜ ለቅሶ ቤት ነው ብሏል አብይ ማለት ነው። ሰው ትናንትና ብሩክ ከፍቅረኛ ጋር አለው ግን የመጀመሪያ ፍቅረኛ ብሩክ አለው እንዴ? ብሩክ ፍቅረኛ አለው እንዴ? እኔ አላቅም። ቤተሰቦች፣ ሰዎች ከመጀመሪያዋ ፍቅረኛ ጋር ና እንዴ ቆይን የምለው ነበራቸው እንዲ መጀመሪያ ፍቅረኛ ሲኖረው ብሩክማ ፍቅረኛ ቢኖረው ኖሮ ይሄኔ ካሜራ ላይ መጣ በጠብጥ ነበር። በእርግጠኝነት ፎሎ እንድታገኝ እንኳን ብላ ማለት ነው። እንኳን አይደለም ግን ብሩክ ፍቅረኛ የለውም። ብሩክ እኮ ሲጀመር ያደገው ማለት ነው ሃይሜ ጋር ከተገናኘ በኋላ ነው። በጣም ትንሽ እየልጅ እኮ ነው። እውነት ብሩክ እግዚአብሔርን ይሄ አመት ብቻ ነው ያደገው አንድ አመት። ሃይሜም እንደዛው እንደ ድሮ ሂዷቸውን ስታዩቸው እኮ በጣም ቦቀቅሎች ናቸው። እግዚአብሔርን አሁን ነው በቃ ግርምስ ምስ ያሉት። በተለይ የአዲስ አበባ ውሃ ምናምን ሲቀምሱ የሌለ በቃ ሀይሚም ትልቅ ሆነች፣ ብሩክም ትልቅ ሆነ እንጂ፣ በፊት እኮ ብሩኬ በጣም ጩጭ እኮ ነው። የምሬ ነው፣ ማየት ይቻላል ቪዲዮውን፣ ምንም እኮ ውሸት የለውም። ሌላው ሲቀጥል እንግዲህ ትናንትና እሱም በጀማል ቤት ነበር ያለው፣ ሰብስክራይቡ ግን ምንም አልጨመረም። እናንተ ኦ ማይ ጋድ ሀይሚ በእንትና ቤት መታ ነበረ፣ የበናኒ ወንድም ቤት አስረግዝሃል፣ አስደቅልሃል ምናምን። ወይኔ ፈጣሪ ትዕግስቱን ስጠኝ። ለማንኛውም የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ አለው። እኔ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዚ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደርጋችሁ ቤተሰብ ትችላላችሁ። ትናንትና እንግዲህ ቦባችን ላይቭ ላይ መጥቶ ነበረ። ያው ሁለቱም ቪዲዮ ካልሰሩ ላይቭ ላይ መምጣት ግዴታ ነው። እሱም እንቅልፍ እንቅልፍ እያለው ነበረ። ብዙም ያኔ ፐርፌክት አልነበረም። በጣም እንቅልፍ እየተጫነው ነበረ። ያው ቤተሰብ ጋር ስትሄዱ እያንዳንዱ ጋር ስትሄዱ ታወራላችሁ፣ ትጨዋታላችሁ ምናምን ብዙ ጊዜ ተለያይታችሁ ስትቆዩ ማታ ማታ ጨዋታ ታበዛላችሁ እና በዛ በዛ እንቅልፍ ይዛባል። ጥሩ እንቅልፍ አተኙም እና ጥሩ ሙድ የለውም፣ ነበር ትናንት ላይ ብላይ እንዲሁም ደግሞ አንድ ቆንጆ የልጅም ከጎኑ ነበረች። ያው ማድነቅ ችግር የለውም፣ ቤተሰቦች እኔ ሀይሚን እየነካሁ አይደለም። ቤተሰብ እዚህ ጋር ማለት ነው። እና የምር እውነት ለመናገር ቆንጆ የልጅ ነበረች። ባለፈው በሂውማን ሄሯ ላይ ውሃ አስደፍተዋት ነበር ከበላቸው ጋር። ትናንትና አንድ እንትን አሸነፈችው፣ አንድ ምንድን ነው አንድ ጨዋታ አሸነፈችው። እስኩር ነው ምናምን ውሰጅ ብሏት ወሰደች ተመቻት፣ ማለት ነው እና ብሩኬም ደግሞ ሙሽዬ ከጎኑ ስለተኛች ለመጮ አልተመችም። ግን እኮ ሙዚቃ እየከፈተ እየረበሸ ነበር። ደግሞ ተው የታምራት ሙዚቃ አታርግብን ስለው እንደው ድብን ትለዋት አላቸው፣ እንጂ ዛሬ በታምራት ብዙ የተለከፋች ልጆች አላቸው አላለም። ታሜ እኮ እናቴ ሙዚቃው ሲወጣ እኛ ገና የዛን ጊዜ ስንተኛ ክፍል ነበርኩ? ስድስተኛ ክፍል ነበርኩ። እና እናቴ ምንድን ነው የስፖርት ፕሮግራማችንን ስርዝ አድርገን የሆነች ሻይ ቤት ነበረች የኛ ትምህርት ቤት በረ እዛ ሄደን እኮ እንዴት እንደምንጨፍር ታሜ ሙዚቃ የፍቅር አይነት ስታይል ሳይሆን፣ ኖርማሊ ድምፁ በራሱ የሆነ ይረብሸኛል። እኔ ብዙ መስማት አልፈልግም፣ የታሜ ማለት ነው። በጣም ነው፣ በቃ እንጀት ነው የሚበላው። እና እኔ ብዙ ጊዜ አልሰማም የታምራትንና የኤፍሬምን ሙዚቃ እየሱስም ቁጭ ብዬ የሆነ ሲከፋኝ እራሱ እሱን እያዳመጥኩ በቃ እምባያ ናሱ ማውጣበት የማለቅስበት ጊዜ አለ። በተለይ እንዲህ ስደት ላይ ሆናችሁ በጣም በቃ የሆነ ሆድ ሲብሳችሁ ሲከፋችሁ፣ እኔ የሚያላዝን ሙዚቃ በጣም ያስለቅሰኛል። የሚያስለቅሰኝ ከኤፍሬም ሙሉ ጎጃም ብዬና ከእንትና ደግሞ ከታሜ ሰሊና የሚለው ሙዚቃ በጣም ያስለቅሰኛል። እና አልወድም፣ ለዛ ነው ማታ ስጨርስ እመጣለሁ ብዬ የታሜ ሙዚቃ ስጨርስ ትችሆን እና ብሩክም ትሞቷታላችሁ እንጂ ታሚ ሙዚቃ በጣም ነው የምወደው፣ እያለ ደጋግሞ እያዳመጠ ነበር። እና ማን ያለቅስላል አንተ በከፈትከው ብዬ ትችላት። ምክንያቱም በጣም ነው የሚረብሸው። በተለይ ሰው ቤት እንዲህ ተከፍቶ ምናምን ስሰማው ሆድ ይምሰኛል። በሱ ፍቅር ይዞኝ አይደለም፣ በንትኑ በሙዚቃው ፍቅር ይዞኝ አይደለም። በዛን ሰዓት ገና ነበርኩኛለ፣ ገና ነበር የዛን ሰዓት እንኳን። እና ግን ሙዚቃው ደስ ይለኛል። በቃ ይሄን እንዲህ ማለት የሆነ የሆነ የሚያሳዝን ሙዚቃ ለእኔ ውስጤ ነው። በቃ የሆነ በከፋይ ሰዓት በይን የሚያወጣልኝ ነገር ደስ ይለኛል። እና እንደዛ ነው ጋይዝ። ሶ ምን ልላችን የመጣው ዛሬ ወደ ራሴ ታሪክ ገባሁኝ። ቅርታ ትናንትና ሀይሚ ለምንቴ ዩቱብ አልከፍታለች። ምንቴ ማለት እንግዲህ የአማቻችን የአማቻችን የአማቻችን ሚስት ወንድም ነው ታውቃላችሁ፣ የናኒ ወንድም ነው እና ያው እሷ እንግዲህ እውነት በቅርብ ግን አዲስ አበባ ናኒና ናኒና እንትና አዲስ አበባ መጥተው ተቀራርቦ ቢሰሩ በጣም ደስ የሚል ናኒና ሀይሚም ማች ያደርጋሉ። ብሩክና ሀብም እንደምታዩት ነው እጅና ጓንት ናቸው። ትንሽ ብሩኬ አፈር ይላል እንጂ ያው አብረው አብረው ሲቀራረቡ ይለምደዋል በእርግጠኝነት ብዬ ያስባለና የሆነ ግሩፕ ፈጥረው በቃ አሁን የሚጀምሩት ፊልም አለ ቤተሰብ አዲስ ፊልም አለ በነገራችን ላይ፣ በቅርቡ ይመረቅላቸዋል። እናንተ እዚህ ጋር ሀይሚን ሀይምን ለማናደድ የድሮ ፍቅረኛህን አምጣ የድሮህን እንዲበል ትላላቸው። እነሱ አሁን በቅርቡ ፊልም ተከታታይ ፊልም ይጀመራል፣ ሚኪም ያለበት ማለት ነው። ቤተሰቦች የምር ቁም ነገር ካለው ሰው ነው የሰማት። እግዚአብሔርን ያደርግላቸው። አንድ አርቲስትም አለ ውስጣቸው፣ ስሙን ልቀ አይ ስሙን አልጠቅስም። አንድ ሱም አለ አስተባባሪም ሱም አለ። ብቻ አሁን እዚህ ጋር አሁን እነማን እነ ሰምሪ፣ ሚኪ፣ ሄኖክ፣ ፍፄ፣ ሃይሚ፣ ብሩኪ ሌሎችም አሉ እነሱ ያሉበት ተከታታይ ልብ አንጠልጣይ የሆነ ፊልም ይጀመራል ቤተሰቦች ማለት ነው እና ሀይሚንና ቡርኬን ተጣሉ እንደዚህ ሁኑ እንደዚህ ሁኑ የምትሉ ትናንትና ቡርኬ ሲያዝጋችሁ ነበር በጣም ተመችቶኛል ደስ ብሎኛል ማለት ነው ምክንያቱም ለሚገባችሁ መልስ ነው ያገኛት ሰው እንዴት ይቀላል ቆይ በገዛጁ በገዛጁ እንደዛ መልስ እንዲ እኔ ብሆን ማን ስለሆነ እሱ እንደዚህ በሚዲያ ያንቁ ያንጓጥጠኛል ብዬ እኔ ልህ ነው የሚይዘኝ እኔ ብሆን ምክንያቱም አልጽፍም እንዲ እውነት እንደዚህ አሁን የድሮ ፍቅረኛህን ይዘህልኝና ብዬ ጽፌ እኔ አልጻፍኩም እንደዛ ብዬ ጽፌ። ግን የእሱ ምላሽ ይህን እንደዛ ለምትሉኝ ሰው እሱ እኮ ትክክል ነው፣ ብሩክ ትክክል ነው። ግን እንደዚህ ለምትሉኝ ሰው ይህንን ብሉት፣ ኦ ማይ ጋድ! እኔ እንዴ እኔ እናድዳለሁ ጋይስ። ስለዚህ ራሳችሁን ራሳችሁ ናቸው ማስከበር የምችሉት መጀመሪያ ከመባላችሁ በፊት ራሳችሁን ማስከበር። እኔ ብሩክ ትክክል አይደለም እያልኩ አይደለም፣ ትክክል ነው እሱ እንደሆንም ይህንም ብሉት ብሎ በመቀየሩ በምግብ ስለቀየረላችሁ ራሱ ተመስገን በሉ ተመስገን ብሎ የምሬ ነው። እና ትናንትና ያቺ ቆንጆ እየዋልጅ ደግሞ እሷን ለአንተ አድርገ ሀይሜን ላይኔ ማለት ሀይሜ ብሩኬ ሲይዛት ነው እንዲ። እናንተ ያማራችሁ ከዚህ በፊት እኮ ሀይሜ ብቻዋን ሲንግል ነበረች እኮ ከዚህ በፊት ሀይሜዬ ማለት ነው። እና ብሩክ ሲይዛት ወይ ብሩኬ የነካው ነገር በቃ ያምራችኋል። በረከት አለበት ተብላችኋላ። በረከት አለው እሱ የነካው ነገር በረከት አለው። ለማንኛውም ማለት ነው እኔ እንደው እንትናን ትናና ግንታ ብታጣፍርልኝ ደስ ይለኝ ነበረ። ምንቴን ማለት ነው ማርያምን ወድሻለሁ ብሎ ድቅ ቢል በቃ እርግጥ ብታደርገው ለሳምንት ነበር ምስቀው። እግዚአብሔርን ምንቴ በጣም ነው የሚያናድደኝ። ማለት የራሷ የሆነ ሕይወት አላት ፍቅረኛ አላት እየተባለ ሁሌ የሚሰራው ቪዲዮ ያስቀኛል። በቃ ማለት ለምን ሰራ እያልኩ ይስራ ግን በቃ አክቱ ያስቀኛል። እና ዛሬ በአካል ቢያገኛት አዲስ አበባ ድረስ ልምጣ ብሎ በአካል ቢያገኛትና ወይኒ ሃይሚ አንድ ጥፊ ብታሞላቀቅልን አቤት ደስ ይል ነበር። ፊልሙ ራሱ ያምር ነበረ ቢኖ ራሱ ይታይለት ነበረ። እና በጣም ነው የሳኩት። ኦረዲ እንግዲህ ሃይሚና ብሩኬ ቡታጅራ ከገቡ ቻናል ሳይከፍቱ አይመጡም። በቅርቡ እንግዲህ መለኛውን ስምርየም በእነሱን የተከፈተው ብዙ የብዙ ልጆች እየከፈቱ ነው። ፍፄም በእነሱ ነው የተከፈተው። ሚኮ በጣም የብዙ ልጆች ልክ በቃ ወይ ጋሽዬ፣ ልጆች ሪከርድ እኮ እየበጠሱ ነው። እግዚአብሔር አብርሃምም በቃ አብርሃምማ ጦዝ ብሏል። ትናንትና የሆነ ቦታ ሄዶ ከዛችን ልጅ ጋር እንዴ ፊቱን ስታጮው ነበረ። መኪና ተገለበጠብኝ ተጋጨብኝ ብሎ አቋርጬዋለሁ አልጨረስኩትም ቪዲዮ ኦ ማይ ጋድ። እኔማ እሷ ልጅማ ባስማት ነው የመጣች ይመስለኝ እኔ እሷ ልጅ ባስማት ነው የመጣችው። እና ብቻ በጣም የከብድ ነው። እና ብሩኬ እንደዚህ ቢያደርግባቸው ግን ምን ይሆናሉ ሴቶቹ ላለሁ? አንዳንዴ ሳስበው ማለት ነው። እኔም አብርሽን ሳላደንቀው አላልፍም፣ ምክንያቱም እልሃቸውን ያስጨረሳቸው በቃ የሩታን በጎች። ወይኔ እንትን ምንድን ነው ሃይሚዬ እኮ ናት። በስቶሪ ላይ ምን ብትልጥር ነው በጎቹም ፍየሎቹም ላሞቹም ፍቅር ብቻ የጨረቃ ፋሚሊ ወይኔ አይሚዬ ሙድ መያዣ ሆነን ቀረናት እያሉ ደግሞ እነሱ ይፖስታሉ ከስር። እኔ እኮ እሷም እናንተን ትከተላለች፣ እናንተም ትከታተሏታላችሁ። የእሷን ምላሽ በጣም ነው የሚያስቀኝ፣ በጣም ማለት ነው። ወይኔ ከሰርን እኳ አይሚ ይላሉ እሷ ማለት ነው። በጎቹንም ፍየሎችንም አንድ አድርጋ ፍቅር ነው የጨረቃ ፋሚሊ ብላ ነው የፖሰተችው ማለት ነውና እኔ ሀይሚም ፖስተው ነገር በጣም በሳቅ ነው የሚገለኝ። በጣም ከምላችሁ በላይ ማለት ነው እና ብቻ ትናንትና ምን የኢትዮፕ ቻናል ተካፍቶልታል። ኦረዲ እንግዲህ አስር ሺ ነው ስምንት ሺ ደርሱ ነበረ። የጀማል ግን ንቅንቅ አላለም። እናንተ ምንም ሰብስክራይብ እያደረጋችሁ አይደለም። የጨረቃ ፋሚሊዎች፣ ተው ሰብስክራይብ አድርጉ። ምንም ቅንነት እኮ ነው እናንተው፣ አደላችሁ ሂዱ፣ ሂድ ያላችሁት ብሩክን፣ ሶ ሰብስክራይብ ማድረግ አለባችሁ የኛ ውድ ቤተሰቦች። እና ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ያው ሀይሚ እና ብሩኬ በቅርቡ በተከታታይ ፊልም እንደሚከሰቱላችሁ ልነግራችሁ ነው የመጣሁት። የምሬን እውነት፣ ጠብቁ በቅርቡ ማለት ነው። ልብ አንጠልጣይ የሆነ ፊልም ይመጣላችኋል በቅርብ ቀን። ከቁም ነገር ካለው ሰው ነው የሰማሁት። የምሬን ነው እና እናንተ መለያየታቸውን ስትጠብቁ እነሱ ግን ስራቸውንም በአንድ በኩል ፍቅራቸውንም ላይፋቸውንም እኩል እያራምዱ ይገኛሉ። አሁን ላይ ሀይሚና ብሩኬ ማለት ነው ከምንም በላይ ማለት ነው ሶ የድሮ ፍቅረኛን የድሮ ቅምጥል ግን የድሮ ምናምን በድሮ በሬ ያረሰ አይደለም፣ ሁሉም አዲስ ነው አሁን ላይ ማለት ነው። ገባቸዋ ቤተሰቦች እና አንዳንዶቻችሁ ክብር የሚባል ነገር አለ። ራሳችሁን ራሳችሁ አስከብሩ። እሱ እዛ ቁጭ ብሎ እንደዛ እኔም ቢሰድበኝ ረበስ ማምን እቃጠላለሁ። እኔም ቢሰድበኝ እንደዛ ጽፌ ቢሰድበኝ እቃጠላለሁ። እንዴ እንደዛ ከስር እየጻፉለት እሱ እኮ ትክክል ነው። እሱ መመለሱ ትክክል ነው። ግን የምጽቡ ሰዎች ከመሰደባችሁ በፊት ሰው ቤት ሄዳችሁ ራሳችሁን ለምን አታስከብሩ? ለምን አታስከብሩም? ከጠላችሁት እኮ ለምን ታወታላችሁ? ስጠላው ይላሉ፣ ኮመንት ነው ስጠላው። ለምን ታወታላችሁ? የሱ እኮ ያለው በራሱ ዓለም እየሰራ በራሱ በቃ በራሱ ከፋሚሊዎቹ ጋር ከሚወዱ ጋር እየተንቀሳቀሰ ነው። የምትጠሩት ሰዎች ደግሞ እያያችሁ ለምን ትቃጥላላችሁ? የኔ ጥያቄ ይብቻ ነው። እውነት እኔ አንድ ሰው ከና ድሬ ካስጠላኝ እዛ ቦታ ላይ አልገኝም። የምሬን ነው ምላችሁ፣ አልገኝም። ምን እሰራለሁ? የሚያስጠላይን ቦታ ምን አረጋለሁ? ሰው በጣም ግርም ግርም ሲላይ ነበር ትላንትና። እሱን ደግሞ ልክልካቸው እየመለሰላችሁ ነበር። ኤኒዌይስ መቻችሁ። በቅርቡ እንጠብቃለን ፊልሙን። እናመሰግናለን፣ ባይ